ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ፍኖት ዩቲብ ቻናል በደህና መጣችሁ እያል እንደሚታወቀው ፍኖት ዩቲብ ቻናል አማርኛ ኦሮሞኛ ትግርኛ እንዲሁም ሌሎች የሀገርኛ ቋንቋዎች እንደሚያስተምር ይታወቃል በተጨማሪም በኢሞ በቴሌግራም በዋትሳፕ በሌሎችም የሶሻል ሚዲያዎች ከዚህ በታች ባለው ስልክ ቁጥር እኛን መከታተል ይችላሉ ላይክ ሼር ሰብስክራይብ በማድረግ የቻናላችን ቤተሰብ ይሆኑ እሺ የዛሬው ደግሞ ትምህርታችን ገንና ጠንና ጨን ፊደል ነው። የአማርኛ ሆህያት አጻፍ ወደ እንግሊዘኛ አጻፍ ነው እንደተለመደው ማለት ነው። ስለዚህ አሁን እንደምታዩት ገ ፊደል እዚህ ጋር አለ። ይሄ የአማርኛ ፊደል ገ ወደ እንግሊዘኛ እንዴት ይጻፋል? እንዴት ይጻፋል ከተባላችሁ ያው ጂኢ ሲሆን በጋራ ገ ተብሎ ይጻፋል ማለት ነው። ጂ እና ጂኢ ገ ተብሎ ይጻፋሉ ማለት ነው። ጉ እንዴት ይጻፋል ካላችሁኝ ደግሞ ጂ እና ዩ በጋራ ሲሆኑ ጂዩ ተብሎ ይጻፋል። ጂዩ በጋራ ሲሆን ጉ ፊደል ነው። ዲ ደግሞ ጂ አይ ማለት ነው። ጋ ደግሞ ጂኤ ጋ ፊደል ነው። ጌ ጂኢ ፊደል ነው። ግ ግ ደግሞ ይቸኛዋ ይቸኛዋ ጅ ብቻዋ እናት ሲንግሏ ብቻ። ጎ ሲጻፍ ደግሞ ጅኦ ኦ እንደነገርኳችሁ ከዚህ በፊትም ኦ የሚባል ፊደል ከጎን ወይም እንደ ከቀኝ በኩል ካለ ይሄ ፊደል የሰባተኛው ፊደል ነው ማለት ነው። ኤ የሚባል ፊደል ካለ ደግሞ እዚህ ጋር እንደምታዩት ኤ ፊደል የአራተኛው ፊደል ነው ማለት ነው። አሁን እታች ድረስ ካያችሁት እቺ ኤ ፊደል እቺ ኤ ፊደል የአራተኛው ፊደል ነው ማለት ነው። ኢ የሚባል ፊደል ካለበት የመጀመሪያው ፊደል ነው ማለት ነው። ገ ማለት ነው። ጂ ኢ ከሆነ ገ ማለት ነው። ወደ ሁለተኛው ፊደል ስንሄድ ደግሞ ጠም የሚባል ፊደል አለ። ጠ እንዴት ይጻፋል ካላችሁኝ፣ ቲና ቲና ከዚህ በፊትም እንዳየ ነው እንደ ተም ይጻፋል፣ እንደ ተ ማለት ነው። እንደ ቲኢ ከሆነ እንደ ተም ይጻፋል፣ እንደ ጠም ይጻፋል። ለምሳሌ ጡ ፊደል ቲዩ ቲዩ ፊደል ነው። ቲ ደግሞ ቲ አይ ፊደል ነው ማለት ነው። ጣ ከሆነ ደግሞ ቲ እና ኤ ፊደል ጣ ተብሎ ይጻፋል ማለት ነው። ይህ አሁን እንደ ታም ይነበባል። እዚህ ጋር እንዳያችሁት ጣ ፊደል እንደ ታም ይነበባል፣ እንደ ጣም ይነበባል። ቀጣይ ደግሞ ጤ እንደ ቲ እና ኢ በጋራ ሲሆኑ የአምስተኛው ፊደል እና የመጀመሪያው ፊደል ከዚህ በፊትም እንዳየነው ቲ ኢ ከሆነ ቲ ና ኢ ናቸው ማለት ነው። ተመሳሳይ ናቸው። ጥ ደግሞ ጥ ጥ ፊደል እንደ ቲ ብቻ ትጻፋለች ወይም አሁን እንደዚህ ተብላ ከመጣ ይቺ ቲ ፊደል እንደ ትም ትነበባለች። ያው እናንተ ትርጉም በሚሰጠው ነው የምታነቡት ማለት ነው። ጦ ቲና ኦ። አሁን ይሄ ቲና ኦ ጦም ይሆናል፣ ቶም ይሆናል። ይሄ እናንተ ስታነቡት ትርጉም እንደሚሰጣችሁ አድርጋችሁ ማለት ነው እንጂ እንደ ሁለቱም ይነበባል። እንደ ቶም፣ እንደ ጦም ይነበባል ማለት ነው ወደ ሶስተኛው ፊደል ስንሄድ ደግሞ ማለት ነው፣ ጨ ፊደል የሚባል አለ። ይሄ ጨ ፊደል ጨ፣ ይሄ ጨ ሶስት ፊደሎች ናቸው። ሶስት ፊደሎች በጋራ ሲሆኑ ጨ የሚባል ፊደል ይሰጡናል ማለት ነው። ለምሳሌ ጨ ማን ማን ናቸው በጋራ የሚሆኑ ከተባላችሁ፣ ሲ ኤች እና ኢ፣ ሲኤችኢ ከተባለ እንደ ጨ ይሆናል ማለት ነው። እንደ ቸም ይሆናል። አሁን እዚህ ጋር እንደ ቸ ቸ፣ አሁን ሲኤችኢ ነው። ቸም ይሆናል። ጨም ይሆናል። ጩ እንዴት ነው? ለምሳሌ ሲኤችዩ። አሁን ጩባው ለማለት ሲኤችዩ፣ ከዛ ቢኤ ነው የምናለው፣ ጩባው፣ ከዛ ደብሊው። ስለዚህ ለምሳሌ ጩን ለመጻፍ ጩን ለመጻፍ ከፈለጋችሁ ሲኤችዩ ማለት ነው። ጪን ለመጻፍ ስትፈልጉ ደግሞ ሲኤች አይ። ጫን ለመጻፍ ስትፈልጉ ሲኤችኤ። ጬን ለመጻፍ ሲኤችኢ ቺ ለመጻፍ ሲ ኤች ጮ ለመጻፍ ሲ ኤች ኦ ሲ ኤች ኦ ጮ። ስለዚህ ከዚህ በፊትም እንዳየ ነው ማለት ነው። አሁን የመጀመሪያው ፊደል በስተቀኝ በኩል ኢ የሚባል ፊደል ኢ የሚባል ፊደል አለው። የሁለተኛው የሁለተኛው ፊደል የሁለተኛው ፊደል እቺ ሁለተኛው ፊደል ፊደል አንድ ሁለት ነው። ገጉ ጊጋ ይሄ ግን ጎማ ያው የገቤት ወይም የአማርኛ የትኛውም ሆሄ ሰባት ናቸው ማለት ሰባት ቤተሰቦች ሰባት ናቸው። ስለዚህ አሁን እዚህ ጋር ጉ፣ ጡ፣ ቹ፣ ዩ የሚባል ፊደል ዩ የሚባል ፊደል አለባቸው። ሶስተኛ ፊደሉ ደግሞ ጊ ጊ፣ አይ፣ አይ፣ አይ የሚባል ፊደል አለባቸው። ጋ ፊደል ደግሞ ኤ ኤ፣ ኤ የሚባል ፊደል አለባቸው። ስድስተኛ ኢ ኢ የሚባል ፊደል ስድስተኛው ፊደል ደግሞ እንደነበረ ራሱ ፊደሉ ብቻ ነው የሚቀመጥ ማለት ነው። የሰባተኛው ፊደል ኦ ኦ ኦ የሚባል ፊደል አለባቸው ማለት ነው። ስለዚህ ቀለል አድርጋችሁ እናንተ እንደዚህ አድርጋችሁ መያዝ ትችላላችሁ ማለት ነው።